ብጉርና የጠቆረ ቆዳችንን ጥርት ነው የሚያደርግልን። የብጉር ጠባሳ ፊታችን ላይ ረጅም ጊዜ እንዳይቆይብን ይህንን መጠቀም እንችላለን። ብጉር ያለባቸው፣ ጠባሳ ያለባቸው፣ ጥቁር ነጠብጣብ ያለባቸው ለሁሉም በጣም ወሳኝ ነው። ኮልጌት፣ ቫዝሊን ማለት ነው። ሁለቱንም ባንድ ላይ አቀላቅላችሁ መጠቀም ይችላላችሁ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ የምንዞርገት በሰላም መጣችሁ፣ አመሰግናለሁ። ቪዲዮውን ላይክ እያደረጋችሁ አብረን እንቆያለን። ቫልዚን እና ኮልጌት እንዴት አድርገን ነው የምንጠቀመው? የትኛውን ኮልጌት ነው የምንጠቀመው? እያላችሁ ብዙዎቻችሁ ጠይቁኛላችሁ። እንደዚሁ ስለምን ይጠቅማል? ለብጉር ነው ወይ ለጠባሳ? ይጠይቃችሁኛላችሁ። ለሁሉም ይሆናል። ያው አጠቃቀሙንም አሳያችኋለሁ። አብራችሁኝ ቆዩ። እየተጠቀምኩ ዛሬ ቪዲዮ ላይ የምቀባው እሱን ነው ማለት ነው። እነዚህን ሁለቶችን እስኪ እንስራቸው። ኦኬ፣ ቪዲዮን ላይክ በማድረግ ጀምሩት። እዚ ጋር እኔ ያለኝ አረንጓዴ በአረንጓዴው ከረስት ኮልጌት ከረስት ነው እኔ ጋ ያለው ማለት ነው። እናንተ ጋ የትኛው ያላችሁ አላውቅም። ብቻ ይሄ ቫልዚን እና ይህን ኮልጌት ነው የምጠቀመው። በብዛት ኢዥያኖች በሚሊየን የሚቆጠሩ ህዝቦች ይህንን ተጠቅመው ለውጥ ያገኙበት ሁሉም በሶሻል ሚዲያ ላይ እንመለከታለን። በመጀመሪያ ኮልጌቱ ኦርጂናሉ ቢሆን ወይም ደግሞ ነጩ ነጭና አረንጓዴው ነጭና ሰማያዊ፣ ይህንን ቫዝሊኑን የሚመስለው ማለት ነው። እሱ ቢሆን በጣም ይመረጣል፣ ምክንያቱም በጣም ብዙ ኮልጌቶች አሉ። ለዛ ነው እሺ። በመጀመሪያ አንድ ማንኪያ ያክል ነው ማደርገው፣ በመጠን መጠኜ ማለት ነው። አለካውም ያው አቆራረጥ ስለማይመች ይችን የምታክል በጎድጓዳ ሳህን ላይ አስቀምጣለሁ። እናንተ በሚመቻችሁ ቃል ያደርጉት። በነገራችን ላይ ያው ለእናንተ ለማሳየት ያክል ነው። አንዴ ብቻ የምጠቀመውን ነው የማደርገው። በነገራችን ላይ ማስቀመጥ እንችላለን ልትሉች ይችላላቸው። አንዴ ብቻ ሰርታቸው አንዴ የተጠቀሙ ከዛ በኋላ መበላሸት አይበላሽም፣ ይበላሽም፣ ግን ሁለቱ አብረው ሲቀመጡ ምን እንደሚፈጠር ስለማናውቅ አንዴ አቀላቅለን ለአንዴ ብቻ የምንቀባውን ያክል ነው ማቀላቀል ያለብን እንዳይባክን። ከዛ ግማሽ ሻይ ማንኪያ የሚሆን ቫዝሊን ለአንድ ፊት በጣም በቂ ነው ብዬ አስባለሁ። እኔ ከነጄ ይበቃኛል። ይሄ እጄንም ልቀባካል፣ ከአንገቴንም መቀባት እችላለሁ። በጣም ብዙ ነው፣ በጣም ብዙ ማለት ነው ይሄ። ከዛ በደንብ አድርገን እናቀላቅለዋለን። እኔ ሌላ ዘይት ተጠቅሜ ያለው ወይም አትፈልጉ መተው ትችላላችሁ። በጣም አሪፍ ነው። ኮልጌት እንግዲህ ያቃጥላል፣ ይቆጠቁጣል እና በጣም አሪፍ ነው። ቆዳችን ላይ ያሉትን ጥቁር ነገሮች ያነሳልናል። ቆዳችን ክፍት እንዲል ማለት ነው፣ እንዲከፈት፣ እንደዚሁም በደንብ እንዲተነፍስ ይረዳል። እና ትንሽዬ የቤቢ ኦይል ላደርግበታለሁ። አለማድረግ ትችላላችሁ። አዳምጡ አለመጨመር ትችላላችሁ ማለት ነው። ከሆንም ደግሞ ለእናንተ ለፊታችሁ የሚጠቅማችሁ ኦይል፣ ኦሊቭ ኦሊቫ ንጹህ የሆነውን ምንም ያልተቀላቀለበትም መጠቀም ትችላላችሁ እንደ ፍላጎታቸው ማለት ነው። እና እነዚህን በደንብ አድርጌ እስከሚዋሃድ ድረስ በደንብ አቀላቅለዋለሁ። ሁለቱን በደንብ ማቀላቀላችሁን አትርሱ። በደንብ ሚክስ አድርጉት። ይሄ በጣም ቀላል ነው። በጣም ቀላል ነው። ጥቅሙ ግን በጣም የጎላ ነው። በዛ ላይ ተቀብታችሁ ብዙ ሰዓት አይቆይም። ብዙ ጊዜ ወሰደብኝ አትሉም። አሰራሩ በጣም ቀላል የሆነ ነው። ጥቅሙ በጣም የላቀ ነው። ብጉር ላስቸገራችሁ፣ እንደዚሁም ጠባሳ የብጉር ጠባሳ ላስቸገራችሁ የብጉር ጠባሳ በነገራችን ላይ ፊታችን ላይ የምንቀባቸው ጎዶች የሆነ ነገር ወጥቶብን ፊታችን ላይ መስዋዕት ያስከፍላል ምንድነው ቶሎ አይለቅም። ለዛ ነው እና ተስፋ መቁረጥ የለባቸውም። እንደዚህ አድርጌ አቀላቅየዋለው። ይሄ የኔ አረንጓዴ ስላለው ነው እንደዚህ የሆነው። እናንተ ነጩ ካላችሁ ነጩን ተጠቀሙ። ሌላ ግን ቀረፋ ምናምን ያለውን ኮልጌት እንዳትጠቀሙ እሺ። ቀረፋ ያለውን እና ስለማይሆን ነው። ወይ ነጩ ወይ በዚህ መልክ ያለውን ተጠቀሙ። እና ደግሞ ሰማያዊ የሆነም አለ። እሱም አሪፍ ነው። እኔ ሄላ ራሴ የተስማማኝ ነው። ለእናንተ ሸር ያደረግኳችሁ ማለት ነው። ይሄ ሁሉም በተለይ የውጭ ሀገር ዜጎች የሚጠቀሙት የፊት ማጽጃ ነው። በጣም አሪፍ ነው። ሁን በመጀመሪያ እኔ ፊቴን በሳሙና ታጥቤ አዳርቄዋለሁ ማለት ነው። ከዛ ይህንን እዚህ ጋ ያመጣሁትን ቫልዚኔን እና ኮልጌቴን አፕላይ አደርገዋለሁ ፊቴ ላይ በደንብ አድርጌ ቀባዋለው ማለት ነው። በመጀመሪያ አይናችሁ ስር እንዳታስጠጉት፣ ምክንያቱም ኮልጌቱ የመለብለብ ወይም ደግሞ የማቃጠል ባህሪ ስላለው በጣም ትንሽ ከአይናችሁ ራቅ አድርጎ። ማንኛውንም የፊት ማስክ ውህድ ስትጠቀሙ ከፊታችሁ ከአይናችሁ ስር ራቅ ብታደርጉ ይመረጣል ማለት ነው። እዚህ ጋር ብጉር ወጥቶብኛል፣ ትንሽ አንድ አልወደውም። ለምን እንደሆነ ባላውቅም የሆነ ሰዓት ላይ ወጥቶብኝ ልጅ እያለሁ ማለት ነው። በጣም አስቸግሮ የነበረ ከሄደ በኋላ ከከሰመ በኋላ ጠባሳ ያስቀምጣል። በጣም ነው ጠባሳው፣ ለረጅም ጊዜ ነው የሚቆየው። እና አንድ ቀን ተቀብታቸው ወይም ሁለት ቀን ተቀብታቸው ይሄዳል ብላቸው እንዳታስቡ፣ የብጉር ጠባሳ በጣም ይቆያል። ለዛ ትዕግስት ማድረግና የተለያዩ ለፊት ቆዳ እንደዚሁም ደግሞ የጠባሳ የሚያጠፉ ማስኮችን እየሰራችሁ በትዕግስት ቀስ በቀስ ይለቅላችኋል ማለት ነው። ማድያትም እንደዛው ነው። ለምን ወጥቶብኝ ስለሚያቅ አውቀዋለሁ። ለዛ ነው የምነግራችሁ ማለት ነው። እና ትዕግስት አድርጎ በአንድ ቀን አንድ ቀን በተቀባ ነው ብቻ በጭራሽ የሚሆን ነገር የለም። በትዕግስት ነው ይህንን እንደምታዩት እየቀባሁት ነው። በነገራችን ላይ በጣም ብዙ ነው፣ ለሁለት ሰው ይሆናል እራሱ ማለት ነው። እኔም እራሱ አብዝቼዋለሁ። እንደዚህ ስትቀቡ የሆነ ትንሽ ሊያቃጥላችሁ ይችላል። እንዴት ነው አለ አይደለ? በቃ እንደዚህ ጭምድድ እንደማድረግ ነገር ነው የሚያደርገው። እና ለዛ ይችን ብጉሬን ማጠፋለሁ፣ አንድ ናት እንዳትራባ ማለት ነው። ሲወጣ ቶሎ ነው የሚወጣው ከዛን እንትን ካለ በኋላ ከከሰመ በኋላ ጠባሳ እንዳያደርግ ቶሎቶሎ እንቀበዋለን። እንደዚሁም ጠባሳ ማዲያት ካለባችሁ መቀባት ነው። ማዲያት እንግዲህ በፀሐይ ብርሃን ነው በብዛት የሚወጣው። በፀሐይ ብርሃን እንደዚሁም ደግሞ አዘውትራችሁ በደንብ ውሃ ባለመጠጣት። ውሃ መጠጣት ሲባል ውድ ቤተሰቦች እኔ በጣም ነው የምጠጣው፣ ብዙ ውሃ ነው የምጠጣ የምትለው ልጆች አላችሁ እና ውሃ ስንጠጣ እንዴት ነው የምንጠጣው? ቀስ እያላችሁ ጎንጨት እያላችሁ ቁጭ ብላችሁ መጠጣት ያለባችሁ። በተለይ በውጭ አለም ያላችሁ በስራ ብዛት ስለምትወጠሩ ቆማችሁ የምትጠጡት ውሃ እያ መድኃኒት አይደለም፣ ለምንም አይጠቅምም። ለዛም ሊሆን ይችላል። እሺ፣ እዛ በደንብ አድርጌ ማሳጅ ያደርገዋለሁ። በደንብ ማለት ነው። እንደምታዩት አሁን ቆዳችንን ክፍትፍት ነው የሚያደርገው፣ የሆነ አየር እንዲያገኝ እንዲተነፍስ ያደርገዋለና ፊታችን እንግዲህ ምንም ነገር አይከልለውም። ቀኑ ሙሉ አቧራ ሊሆን ይችላል ነፋስ ሊሆን ይችላል የፀሐይ ብርሃን የተለያዩ ነገሮች በፊታችን ላይ ይከሰታሉ። ምንም ነገር አንለብስም። እጅ እንኳን ጓንት ይለብሳል፣ ፊት ግን አስተውሉ። በጣም የተለያዩ ነገሮች ናቸው የሚከሰቱበት ማለት ነው። አቧራው ሁሉ ነገር፣ ለምን በምንም ነገር ልንሸፍነው ስለማንችል ማለት ነው። ምንም ከበር አያደርገውም ራሱን ለብዙ ነገሮች ያጋልጣል እና ማታ ማታ ቢያንስ ምንም ብታጡ ክሬም ቀብታችሁ የተወሰነ አቆይታችሁ ታጥባችሁ ከዛን ሞስቸራይዝ ብታደርጉ መልካም ነው። ከዛ የተረፈኝን እጄን እቀባለሁ እንዳይባክን ማለት ነው። እጃችሁንም የጠቆረ ካለ የእጃችሁ ጉልበቱ አላድለ መገጣጠሚው እሱ ጥቁር ጥቁር ካለባችሁ እሱ እሱንም ያጠራላችኋል። እነዚህ ይህና የተለያዩ የምንሰራቸው እኔ የምሰራቸው ማስኮች አሉ፣ የተለያዩ ሌሎችም የሚሰሩ ማስኮች አሉ። ለምሳሌ እነሱንም በማድረግ የተጠቀማችሁ ራሳቸውን መንከባከብ፣ የእጃችሁን የፊታቸውን ቆዳ መንከባከብ ትችላላችሁ ማለት ነው እና ሰው ማንን ይመስላል ይባል ኑሮውን ነው የሚመስለው እና ተንከባከቡት። እውትራችሁ ከተንከባከባችሁት ለውጥ ታገኛላችሁ፣ እርግጠኛ ነኝ። ሞክሩት የምላችሁ መቶ ፐርሰንት እርግጠኛ ነኝ። ከዛን እንግዲህ አስር ደቂቃ ነው እኔ ያቆየውት ፊቴ ላይ ከአስር ደቂቃ በኋላ እንደዚህ ያነሰዋለሁ፣ በሶፍት ማለት ነው። በሶፍት ወይም ደግሞ በንጹህ ጨርቅ እንዲህ፣ ንጹህ ጨርቅ ምንም ነገር ያልነካው በጣም ንጹህ የሆነ ጨርቅ ካለ በሱ ጥርግ ያድርጉት። እንደዚሁም ደግሞ ውሃ ሞቅ ያለ ውሃ ወይ ለብ ያለ ውሃ ፎጣ ነክራችሁ በሱ በፎጣው መጥረግ ትችላላችሁ። ይሄ ለምንድነው እንደሆነ ስንታጠብ ብዙ ጊዜ አለቃለን። በጣም ነው የሚያስቸግረው ትላላችሁ፣ ውድ ቤተሰቦቼ፣ ሰዎች ቫልዚኑ ቶሎ አይለቅም። ኮልጌቶ ችግር የለበትም። የጥርስ ሳሙና የጥርስ ሳሙናችን ያው ጥርሳችንን ስንፍቅ ቶሎ ነው የሚለቀው። መጣጣ የለውም። ቫልዚኑን ግን በዚህ መልኩ ነው የምታስለቅቁት። መጀመሪያ ምንም ውሳ እናስነካ፣ እንደዚህ እኔ እንደምጠርገው። እሺ ታጥቤ ተመልሻለሁ፣ ምክንያቱም ስንታጣ ትንሽ ጊዜ ስለሚወስድ ከዛ እንደዚህ እናዳርቃለን። በንጹህ ነገር በንጹህ ቦታ ቀስ ብላችሁ ሳትሞጅጡ እንደዚህ ታደርጋላችሁ። በነገራችን ላይ በጣም ነው የሚያነጣው እና እያነጣል ማለት ነው። የጠቆረ ካለባችሁ ይነጣላችኋል፣ ቆንጆ ይሆናል። እና እንደዚህ እያደረጋችሁ ተንከባከቡ። እኔ ሁሌ ስለምንከባከበው ፊቴ ንጹህ ነው፣ ግን በተለያየ ምክንያት ብጉር ሊወጣብኝ፣ ጠባሳ ሊወጣብኝ ይችላል። በአጋጣሚ ግን ሁሌም ስለምንከባከበው ደግሞ አጠፈዋለሁ ማለት ነው እና ለዛ ነው ሁሌ ንጹህ ነው የምታዩት። ከዛን ባለን ነገር ሞስቸራይዝ ማድረግ በተለይ ማታ ቢሆን ይመረጣል። ማታ ላይ ለምን መሰላችሁ? ለረጅም ጊዜ እረፍት ስለምናደርግ ማታ ቢሆን ይመረጣል። ስለተከታተላችሁኝ ወዳችኋለሁ፣ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሁላችሁንም ወዳችኋለሁ። ለቻናል አዲስ የሆናችሁ ግን ላይክ፣ ሰብስክራይብ እንደዚሁም የደውል ምልክቷን ኦል የምለውም በማጥቆር ቤተሰብ ተሆነ ዘንድ እትትና ጠይቃለሁ። ባይ፣ ወዳችኋል።